ከዚሁ ኮሌጅ ከምህንድስና ኮሌጅ ኮሌጅ ኦፍ ኢንጂነሪንግ ከኬሚካል ምህንድስና ትምህርት ክፍል በ3 ነጥብ 96 ሳራ ኑረዲን ዳልፈታ ሳራ ኑረዲን ዳራልፈታ 396 እና በ3 ነጥብ 8 ጌትነት ወልቀባ ደበሌ እጅግ ከፍተኛ ማዕረግ ከሲቪል ምህንድስና ትምህርት ክፍል ፍሮም ዲፓርትመንት ኦፍ ሲቪል ኤንጂኒሪንግ በሶስት ነጥብ ዘጠኝ አራት ናትና የለማ አበራ እንዲሁም በሶስት ነጥብ ስምንት ሁለት ሁንዳውል አብዱረማን ደከቢ ሱ ውንዳውል ኮንግራቹሌሽንስ። ከኤሌክትሪካል እና ኮምፒውተር ምህንድስና ትምህርት ክፍል በ3.9 ቢንያም ገደፋው ያለው ከዚሁ ትምህርት ክፍል በ3.81 ማርያማዊት ጋሻሁ አረጋ በሶስት ነጥብ ሰባት ሰባት ሲጂፒኤ ይሁን መልካም አስረስ ይሁን ብለናል። እንኳን ደስ ያላችሁ። ከዚሁ ከምህንድስና ኮሌጅ በኤሌክትሮሜካኒካል ምህንድስና ትምህርት ክፍል ውስጥ በሶስት ነጥብ ዘጠኝ ስድስት ሀፍቶም ጥጋቡ ጸጋዬ ሀፍቶም ጥጋቡ ጸጋዬ 3.96፣ እንዲሁም በ3.77 ዳዊት ዘየደ ተሰማ፣ አሁንም በ3.77 3 ነ7 ያሬድ ገናና ዋለማየሁ አረ ጭብጨባ እንሳቸዋል። በጣም በጣም ደስ የሚል እጅግ ከፍተኛ ማዕረግ ከማይኒንግ ምህንድስና ትምህርት ክፍል ዲፓርትመንት ኦፍ ማይኒንግ ኢንጂነሪንግ በ3 ለጥብ 76 ተመስገን ስላባት ከፋለ ከሶፍትዌር ምህንድስና ትምህርት ክፍል የሶፍትዌር ምህንድስና ትምህርት ክፍል በእጅግ ከፍተኛ ማረግ በማስመረቅ አንደኛ ነው። እስኪ መጀመሪያ ሶፍትዌር ኤንጂነሪንግ አስራ ሶስት ተመራቂዎችን በእጅግ ከፍተኛ ማረግ ያስመረቀ የትምህርት ክፍል ነው። በዚህ መሰረት ከዚህ ትምህርት ክፍል በ3.93 ነስረዲን ጌታሁን መሐመድ አንድ ጊዜ ለመብራት ውስኪ ጥሩ ረፍት ነው የሰጠን። ግን ሳስበው የሶፍትዌር ምህንድስና ትምህርት ክፍል ጋራ ቅናት ያለበት ሰው እዛ፣ በኋላ ለሶፍትዌር ምህንድስና ትምህርት ክፍል አንዴ ሞቅ ያለ ጨብጨባ፣ እናመሰግናለን። ነስረዲን ጌታሁን ሙሐመድ እንደተጠራ ነበረ በ393። እንኳን ደስ ያለ ኢየሩሳሌም በዙ በትሩ 39፣ በ386 ነቢያት በቀለ ኢቲቻ በ385፣ ይድነቃቸው ተበጀ ወልደ ጊዮርጊስ በ382 ናኦድ አራርሳ ኡሉ በ382 ናትናኤል ወርቁ ከልክሌ በ379 መጽሐፈ እያሱ ተስፉ በ379 አሁንም ሽልማት ታደለ ቁሜ

በ3.75 ምህረት አገኘው በቀለ እ ለሁሉም የምህንድስና ክፍል እጅግ ከፍተኛ ማዕረግ ተመራቂዎች አንድ ጊዜ ሞቅ ያለ ጭብጨባ፣ እንኳን ደስ ያላችሁ። በመቀጠል በትምህርታቸው ከፍተኛ ውጤት እንዲሁም በመውጫ ፈተና ከ85% በላይ ያስመዘገቡ ዘጠኝ ተማሪዎችን እንዲሁም በዩኒቨርስቲው ፕሬዚደንት ምናሸልም ይሆናል። እሺ፣ በዚህ መሰረት ከባዮቴክኖሎጂ ትምህርት ክፍል በ3.74 እና በ87% ሜሮን ደምስ አጅርፌ ሜሮን ደምስ አጅሬ እንዲሁም በዚሁ ዲፓርትመንት በ3.58 ጽዮን ጌታቸው ጀማነ የመውጫ ፈተና 86% በመቀጠል ከኤሌክትሪካል እና ኮምፒውተር ምህንድስና ትምህርት ክፍል በ362 ሲጂፒኤ እና በ87% የመውጫ ፈተና ናትናኤል ድጀኔ ጉታ በ363 ሲጂፒኤ በ85% ጌታሁን ታደሰ ድንቁ ከኢንቫይሮሜንታል ምህንድስና ትምህርት ክፍል በ3.59 በ88 ፐርሰንት መውጫ ኑአሚን ፍቅረ ዮሐንስ ያደሳ ከኤሌክትሮሜካኒካል ምህንድስና ትምህርት ክፍል በ3.62 በ87 ፐርሰንት የመውጫ ፈተና ረድኤት አረቀኝ አቦሴ እና ከሶፍትዌር ምህንድስና ትምህርት ክፍል በ3.7 ሲጂፒኤ እና በ87% መውጫ ፈተና አማኑኤል አያና ቢተው እንዲሁም በ3.69 ሲጂፒኤ በ86% መውጫ ፈተና ውጤት አዳነ ሞገስ እርዳቸው እና በ3.5 ሲጂፒኤ እና በ86% መውጫ ፈተና ውጤት ዳንኤል አስፋው ተክለ ማርያም። እስኪ ለሁሉም የእጅግ ከፍተኛ ማዕረግ የዩኒቨርሲቲ የዘንድሮ የክብር ተመራቂዎች አንዴ ሞቅ ያለ ጭብጨባ። ክቡር ፕሬዚደንት፣ ክቡር ምክትል ፕሬዚደንት፣ እናመሰግናለን። አረፍ ይበሉልን። ክብራትና ክብራን እንግዶቻችን፣ እንግዲህ እንዲያ እንዲያ እያልን የቅድመ ምረቃ ምሩቃንን በሙሉ አስመርቀን የእጅግ ከፍተኛ ማዕረግና እንዲሁም በከፍተኛ ማዕረግ በመውጫ ፈተና ከ85 ፐርሰንት በላይ ያመጡትን ከክቡር የዩኒቨርስቲው ፕሬዝደንት እጅ ዲግሪያቸውን እንዲቀበሉ አድርገን እንዲ እንዲያያለን ወደ ፕሮግራማችን መካከል አልፈናል። አሁን በዚህ መርሃ ግብር ላይ ሌላው ለየት የሚያደርገው ነገር በየአመቱ የተመራቂ ተማሪዎችን በመወከል አንድ ተማሪ መልእክት የሚያስተላልፍ በተለይም ምሩቃንን ወክለው መልእክት እንዲያስተላልፉ የምንጋብዝበት መርሃ ግብር ነው። በዚሁ ተማሪ የአምላክ ሲሳይ ወደ መድረክ በመምጣት የዘንድሮ ምረቃ ምክንያት በማድረግ ለተማሪዎች መልእክት እንድታስተላልፍ ሞቅ ባለ ጭብጨባ እስኪ ወደ መድረክ ሸኙልኝ፣ ተማሪ የአምላክ ሲሳይ ቅድመ ምርቃን ወይም ቅድመ ወይ አንደርግራጁዌት ዲግሪ ፕሮግራም ተመራቂዎችን በመወከል በመድረኩ መልእክት የምታስተላልፍ ይሆናል። ግን ሞቅ ያለ ጭብጨባ አይሰማኝም። ተማሪ አምላክ እንኳን ደና መጣሽ፣ እንኳን ደስ ያለሽ። ዛሬ ምን ይባላል እስኪ ክቡር ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩት ጄኔራል ዳይሬክተር፣ ክቡራን የዩኒቨርስቲው ቦርድ አመራር አባላት፣ ክቡር ዶክተር ደረጀ እንግዳ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርስቲ ፕሬዝዳንት፣ ክቡራንና ክቡራት የሴኔት አባላት፣ የዩኒቨርስቲው ከፍተኛ የስራ ኃላፊዎች፣ ጥሪ የተደረገላችሁ የክብር እንግዶች፣ መምህራን፣ የአስተዳደር ሰራተኞችና የተመራቂ ቤተሰቦች እንዲሁም ከአራቱ የኢትዮጵያ ማዕዘናት ለላቀና ዘርፈ ብዙ ሀገራዊ ኃላፊነት ተመርጠን በአዲስ አበባና ሳይንስና ቴክኖሎጂ ዩኒቨርሲቲ በእውቀትና በስነ ምግባር ጎልብተን ለዚህ የሕይወታችን ታላቅ ቀን በሆነው የምረቃ ስነ ስርዓት ላይ እንደ ከዋክብት የደመቅን እጩ ምሩቃን እንኳን አደረሳችሁ አደረሰን። እኛ ክረምት ሳንል በጋ በትምህርት ያሳለፍን የዘመን መለወጫንም በቤተ መጻሕፍት በንባብ ያከበርን ተማሪዎች ነን። የት ናችሁ ተብለን ስንጠየቅ ለመናገር በማናፍርበት ቦታና የማንገኝ በመርህና በአላማ የምንቀሳቀስ የሚሰጠንን ስራና ኃላፊነት በአግባቡና በብቃት የምንወጣ የሳይንስና ቴክኖሎጂ ተመራቂ ተማሪዎች ነን። ተመራቂ ተማሪዎች እንኳን ደስ አላችሁ። ይህን ሀረግ ከዛሬ ጀምሮ ለተከታታይ ቀናት በተደጋጋሚ እንሰማዋለን ቃሉ በትምህርት ዓለም ለቆየን የሚፈጥረው ስሜት አለ ለእያንዳንዱ ወደ ኋላ የሚመልስ ለበርካቶች ደግሞ የተማሪ ህይወት የሚያበቃበት ደውል ነው እንዲህም ይባላል የምረቃት ቀን ልዩ ናት እኛ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ2017 ዓመተ ምህረት ተመራቂ ተማሪዎች እንቅልፍ አልባብ ሌሊቶችን አሳልፈን ብዙ አድካሚና ተስፋ የሌላቸው የሚመስሉ ችግሮችንና ወቅቶችንም በብቸኝነትና በጋራ አልፈን በርካታ መሰናክሎችን በብርታት ተሻግረን ብዙ መውደቅ መነሳትና ልዩ ልዩ የአካዳሚክ ጫናዎችን በድል አጠናቀን የዓመታት ልፋት እውቅና የሚሰጥበት ዕለት ከዚህም በላይ ደግሞ ወደ ሌላኛው የሕይወት ምዕራፍ የምንሸጋገርበት ልዩ ወደ ሆነው የምረቃ ቀን በመድረሳችን ደስ ብሎናል። እንኳን ደስ አላችሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የግቢ ቆይታችን እጅግ ደስ የሚያሰኝ ሰላማዊ፣ ፍቅር የሞላበት አንዳችን ከአንዳችን አንተ ትብስ አንቺ ትብሽ ተባብለን መተሳሰብ እና መቻቻል የተማርንበት የባህል የሃይማኖትና የቋንቋ ልዩነት ሳይገድበን ወንድምና እህት ሆነን ውብ በሆነው ኢትዮጵያዊ ስሜት ተሳስበን አንዱ ሲከፋ አብረን አዝነን አብረንም ተደስተን ከሁሉም የዩኒቨርሲቲው ማህበረሰብ ጋር እንደ ቤተሰብ ተባብረንና ተከባብረን ተዋደን ለዚህ ቀን ደርሰናልና እንኳን ደስ አላችሁ፣ እንኳን ደስ አለን። በዩኒቨርሲቲው ቆይታችን ያካበትነው ዕውቀት፣ ያዳበርነው አብሮ የመኖር ባህል፣ የገነባነው መልካም ስብዕናና በፈተናዎች እንደ አለት የመጠንከር ችግሮችን በጋራ የመፍታት ልምድ ለቀሪው ትልቁ የህይወታችን ጉዟችን መሰረትና ትልቁ ሀብታችን ስለሆነ አብዝተን ልንጠብቀውና የበለጠም ልናሳድገው ይገባል። በመጪው የህይወት ዘመናችንም በአእምሯችንና በምናባችን የሚመላለሱትን ሀሳቦች የችግር መፍትሄዎች፣ ውሳኔ አሰጣጦች እዚሁ አራት እና አምስት ዓመት ከቆየንበት ዩኒቨርሲቲ ያጋጠሙን ልዩ ልዩ ሁኔታዎች እና ተሞክሮች ውጤት ነው። የህይወታችን ትዝታዎችና ገጠመኞቻችን ሁሉ የሚቀዱት ከዚህ ግቢ ቆይታችን ስለሆነ በቀጣይ ህይወታችን ላይ ትልቅ ቦታ ያለውን የህይወት ምዕራፍ የምናጠናቅቅበትና የድካማችንን ፍሬ ያየንበት ዕለት ስለሆነ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። ከሁሉም በላይ የሁሉም ነገር መሰረት የሆናችሁ እናትና አባት እንዲሁም ቤተሰቦቻችንን ከልብ እናመሰግናለን። ወልዳችሁ በስስት አሳድጋችሁ እኛን እንድንስቅ አልቅሳችሁ፣ እኛን ለማልበስ ተራቁታችሁ እንድናገኝ አጥታችሁ እንድጠነክር ደክማችሁ እንዳይጎድልብን ከአቅማችሁ በላይ ተቸግራችሁ እኛን ትልቅ ለማድረግ አንሳችሁ ከዓይናችሁ ከራቅንባት ዕለት ጀምሮ የእኛን በሰላም ውሎ ማደር እንቅልፍ ነስቷችሁ እንዲያምርብን ጠቁራችሁ በአጠቃላይ ያላችሁን ሁሉ ራሳችሁንም ጭምር ሳትሰስቱ በመስጠት ለዚህ ስላበቃችሁን እናቶቻችን፣ አባቶቻችን እህት ወንድሞቻችን፣ አክስት አጎት፣ በአጠቃላይ ቤተሰብ እና ጓደኞቻችን እንዲሁም ዘመድ ጎረቤቶቻችን ስለሆናችሁልን እና ስለከፈላችሁልን በምንም ስለማይገመት ዋጋ ከልብ እናመሰግናቸዋለን፣ አብዝተንም እናከብራቸዋለን። ከቤተሰብ ተረክበው እንደ ቤተሰብ በሁሉም ነገር ያገዙን የደገፉን የመከሩን በቆይታችን የሚያስፈልገንን ያደረጉልን በቀለምና በምግባር ጥልን በድጋሚ እንኳን ደስ አለን መልካለን መልካም የስራ ዘመን